ሰላም እንዴት አላችሁ ውድ ቤተሰቦች የኢትዮጵያውያንና ኤርትራውያን በመላው ዓለም የምትገኘው ሰላምታዬ በያላችሁበት ይድረሳችሁ እነሆ ዘላለም ነኝ ይሄ ደግሞ የዘላለም ገጠመኝ ስንል በስራ ገጠመኞቻችን ያልሰማችኋቸውን ያላያችኋቸውን እኛን የገጠሙንን ጉዳዮች በዝርዝር የምናወራበት ዝግጅታችን ነው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ዩቲዩብ ቻናሉ አዲስ ስለሆነ ሰብስክራይብ በማድረግ ቤተሰብ ሆኑን እንዲሁም ደግሞ የደውል ምልክቷን በመጫን ሁልጊዜ ሰርተን ወደ እናንተ የምናደርሳቸውን የምትማሩባቸውን የተለዩ ታሪኮችን ወደ እናንተ በማድረሳችን እንግዲህ መከታተል ያስችላችኋል። ቀምጡልኝ፣ ውድ ቤተሰቦቼ። እንግዲህ በዛሬው ዝግጅት ትርታ ሚዲያን ተሙን ታውቁታላችሁ። ተሙ ከሶስት ሳምንት በፊት ኦር ከአራት ሳምንት በፊት ይመስለኛል በሰው ጅቦቹ አለቃ የመነከስ ሁኔታ ገጥሞት ነበረ እና እንግዲህ ከዛ ክስተት በኋላ አገግሞ ማይተነዋል የተለያዩ ስራዎችን እየሰራ ነው የሚገኘው። ነገር ግን እኔ ጋር ደግሞ የእነዚሁ እሱ ያገኘው የሰው ጅብ አለቃ የእሱ አለቃ የሆነችዋ ከዚህ በፊት አግኝቻት የነበረች ሴት ከዚህ በፊት አግኝቻት የነበረች ሴት ድጋሚ ወደ እኔ መጣለች። እንግዲህ በዚህ ከሷ ጋር ባደረግኩት ቆይታ ተሙም ቀጣይ ሊነከስ እንደሚችል ፍንጭ ሰጪ የሆኑ ነገሮችን በዛቻ መልኩ ነግራኛለች። እንግዲህ እኔም ላይ እሱም ላይ ዛቻዎች በስፋት አድርሳብናለች። ከእሷ ጋር የነበረኝን ቆይታ ምን ምን ጉዳዮችን አወራች የሚለውን እንግዲህ በዛሬው ዝግጅቴ ወደ እናንተ ላደርስ ይዤ መጥቻለሁኝ። በላስቀመጠችልኝ የድምፅ መልእክት ላይ ተሙን ብቻ ሳይሆን እኔንም፣ እንዲሁም ደግሞ ሌሎች እንደዚህ ጉዳይ ላይ እየሰሩ ያሉ ወንድሞቼን ከዚህ በኋላ እርምጃ ልትወስድ እንደምትችል ማስጠንቀቂያ የሆነ ሀሳብም ነው የነገረችኝ። ከዛም ባለፈ ደግሞ አርፋችሁ ተቀመጡ፣ እነዚህ የአስፈራራችኝ ነገሮች እንዳይደርሱባችሁ ከፈለጋችሁ አርፋችሁ ተቀመጡ የሚል ሀሳቧንም አካፍ ላኝ ያለች። እስቲ ከእሷ ጋር የነበረኝን ቆይታ በጥቂቱ ወደ እናንተ ላድረስ። ያ ብቻም ሳይሆን እናንተም ለተሙ ይህ ሀሳብ እንዲደርሰው ማድረግ ብትችሉ፣ ምክንያቱም በዚህ ንግግሯ ውስጥ ድጋሚ ሊነከስ እንደሚችል ፍንጭ ሰጪ የሆኑ ነገሮችን ስለተናገረች ለሱ ብታደርሱለት የተገባ ስለሆነ እናንተም ይህም ፕሮግራም ካያችሁ በኋላ ለወንድማችን ተሙ እንድታደርሱለት በዚ አጋጣሚ በአክብሮት መጠየቅ ወዳለሁኝ። እንዲሁም ደግሞ እኛም በርትተን ስራችንን ወደፊት እንድንጓዝ እንዲያስችለን ሰብስክራይብ ማድረጋችሁን አትዘንጉ። ሀሳብ አስተያየቶቻችሁን በኮመንት መስጫው ላይ ያስቀምጡልን። እስቲ ከዋናዋ ከሰው ጅብ አለቆች ጋር ከእሷ ጋር የነበረኝን ቆይታ ላስደምጣችሁ። ሀሎ ትሰማኛለህ? አንተ ዘላለም የምትባል ዳብሊውስ አንተ ሙንክ ያጓደኛ ስረን ስርዓታችሁን ብትይዙ ይሻላል። ባለፈውም ቢሆን ያተሙ የሚባለው ለምንን ነው የለቀቅ ነው? ስለዚህ በዛ ሳት ተርበትብቶ የገባ ቃል ስለነበረ ነው የለቀቅ ነው። ስለዚህ አንተም ብትሆን እሱም ስነ ስርዓታችሁን ብትይዙ አሪፍ ነው። ከኛ ስራ ብትርቁ አሪፍ ነው። ካለብ ለዛ ደግሞ ልካችሁን ነው የምናሳያችሁ። ይህንን ለዛ ጓደኛ ንገረው። መንከሳችን የማይቀር ነው። አንተ ምን እሱም መንከሳችንን እናሳያችኋለን። የዛኔም ቢሆን ቃል ስለገባ ነው የተለቀቀው። ተርበት ብቶ ነው የለቀቅ ነው። ስለዚህ እሱ ችግር የለም፣ የምናሳያችሁ ይሆናል። በስራችን ባትገቡብን በጣም አሪፍ ነው። እና በተረፈ ለጓደኛህም ንገረው ለአንተም ይህንን ስማ በደንብ ካለብለዛ የእኛ ስራ ላይ የገባችሁ ጣልቃ እየገባችሁ ከሆነ ህይወታችሁን በዚሁ መልክ አጣላችሁ ማለት ነው። ስለዚህ እነዛ ጓደኛ ትንበለው አሳውቀው። ሌላ ምንል ነገር የለም ከዚህ በላይ እዛች የለኝም። ዝተን የምንተው ነገር የለም። ከአሁን በኋላ በቃ ማድረግ ብቻ ነው ለምናችሁ ተርበት ብታችሁን የለቀቅ ነው ጓደኛህን። አሁን ግን ምንም ምረት የምናደርገው ነገር የለም። ስራችን ነው እኛም። ስለዚህ በጣልቃችን እየገባ እስከሆነ ድረስ እሱን ደግሞ እናሳያለን ማለት ነው፣ ወደ ሰው ጅብነት ቀይረን እንግዲህ። ቤተሰቦች በሰማችሁት መልኩ ነው እዛቸዋ የነበረው ያን ያህል እዛቸውን ቦታ ሰጥተን አይደለም፣ ከዚህ በኋላም እየደጋገም ወደ እናንተ ማቀርባቸው በዋናው ነው ሚዲያችን ያላስተላለፍናቸው። ስራቸውን በመጋፋታችን ሀቅ በመግለጣችን ያዘኑ እንደዚህ አይነት ክፉ ሰዎች የተለያዩ ማስፈራሪያዎችን አድርሰውኛል። እነሱንም በየተራ ወደ እናንተ ማደርስ ነው የሚሆነው። ብዙ የምሰማዋቸው ግዶች አሉ። ስለነበራቸው ቆይታ ግን እጅግ አድርጌ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።